የሶስት ሚሊዮኑ ሰርግ በሀዘን ተቋጨ፣ የሙሽሪት አባት ሞቱ። የኢትዮጵያ ህዝብ አይጥመድህ ይባላል። ህዝብ ከጠመደ በቤትህ ውስጥ ሀዘን አይጠፋም። የወርቅነህ ገበየው ልጅ ሰርግ ብዙ አቧራ ያስነሳ የሰርግ ስነ ስርዓት ነበር። ባለሀብቶች ከቦታው እየታደኑ ገንዘብ ሲያወጡበት የነበረ የሰርግ ስነ ስርዓት እንደነበር በብዙ ሚዲያ አማራጮች የተነገረ ጉዳይ ነው። ምንም እንኳን በሶስተኛ እና በገለልተኛ ተቋማት ያልተረጋገጠ ዜና ቢሆንም ቅሉ በአዲስ አበባ ከተማ ከሳምንት በፊት የተከናወነው ደማቅ የሰርግ ስነ ስርዓት አሁን በከባድ ሀዘን ውስጥ ይገኛል ሰርግና ሞት አንድ ነው የሚባለውንም ብሂል ያስታወሰ ሆኗል ከሳምንት በፊት ልጃቸውን ቆመው የዳሩት አባት አሁን በልጃቸው መልስ ላይ እንኳን ሳይገኙ ሞት ቀድሟቸዋል ከሳምንት በፊት በአዲስ አበባ ከተማ እጅግ ውድ የተባለው በወርቅነህ ገበየው ልጅ ሰርግ ዙሪያ በርካታ ግለሰቦች አስተያየት ሲሰጡ ነበር በሰርጉ ላይ ባለ ሀብቶች ከኪሳቸው ብዙ ሚሊዮን ብር ጉቦ ወይም የእጅ መንሻ ሲሰጡ እንደነበረም ተዘግቧል። የከተማችን ውዱ ሰርግ እየተባለ ከጫፍ እስከ ጫፍ ሲዘገብለት የነበረው ሰርግ በመጨረሻ በከባድ ሀዘን የሚደመደም ሆኗል። ወርቅነህ ገበየሁ ልጁን ሲድር የኬንያው ፕሬዝዳንት፣ የኢትዮጵያ የቀድሞ ፕሬዝዳንት ሙላቱ ተሾመ፣ የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ፣ በርካታ የብልጽግና ባለስልጣናት፣ ታዋቂ የብልጽግና መንግስት ደጋፊዎች፣ ሙዚቀኞች ተገኝተውበታል። በዚህ የሰርግ ስነ ሥርዓት ላይ እነታደለ ገመቹ የመሳሰሉት የመንግስት ደጋፊ ሙዚቀኞችም ተገኝተውበታል። ይህ ሰርግ ከሳምንት በፊት በደማቁ ተከናውኖ ነበር። መልስ ለመጥራትም የሙሽሪት አባት ሽር ጉድ እያለ ነበር። ነገር ግን የሙሽሪት አባት ከመልሱ በፊት መላከሞት ቀድሞ ወሰዳቸው። ልጃቸውን ድል ባለ ሰርግ ሞሽረው ድረው ከትላንት በስቲያ በመኪና አደጋ ህይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው በትላንትናው እለት ተፈጽሟል። ሙሽሪት አባቴ መልስ ሊጠራኝ ነው እያለች በደስታ እየተጠባበቀች ሳለ የአባቷ ሞት መርዶን ሰምታለች። ይህ አሳዛኝ መርዶ የብዙዎችን ቀልብ የሰበረ ሐዘን ሆኗል። ሰርግና ሞት አንድ ነው የሚባለውንም ብሂል ያስታወሰም ሆኗል። በትናንትናው ዕለት ስርዓተ ቀብራቸው የተፈጸመው ዶክተር ተፈራ መክት ከሰሞኑ የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባችው ሙሽራ ፓይለት መሐሌት ተፈራ አባት ናቸው። ዶክተር ተፈራ ምክት በደረሰባቸው የመኪና አደጋ ከትላንት በስቲያ ሞጆ አካባቢ ሕይወታቸው ማለፉ የሚታወስ ነው። ዶክተር ተፈራ የልጃቸውን ዓለም ቢያዩም አልሰነበቱም። ልጅ ወልዳ ከብዳ ያለው ብለው ቢያስሙም እንደ ምኞታቸው ሳይሆን ቀርቷል። የሙሽሪት አባት በድንገት ሞት የቀጠፋቸው ከዕለት ወደ ዕለት እየተባባሰ በመጣው ድንገተኛ የመኪና አደጋ እንደሆነም ለማወቅ ተችሏል። የመኪና አደጋ ከቀን ወደ ቀን እየጨመረ መጥቷል። የሙሽሪት አባትም የዚሁ የመኪና አደጋ ገፈት ቀማሽ ሆነዋል። በትላንትና ሁለት ዘጠኝ ሰዓት ሞጆ ስላሴ ቤተ ክርስቲያን የቀብር ስነ ስርዓታቸውም ተፈጽሟል። ሰሞኑ ሰርጋቸው አጀብ ያሰኘው ከዶክተር ወርቅነህ ገበየሁ ጋር በጋብቻ የተዛመዱት የሁለቱ ጥንድ ካፒቴኖች ሙሽሮች ደስታ ሀዘን አጋጥሞታል። ሙሽሪት የፊታችን ቅዳሜ በ10092017 ዓ.ም መልስ ሊጠሩ የነበሩት የሙሽሪት አባት ዶክተር ተፈራ መክት በቀን 05 በ09 2017 ዓ.ም ከምሽቱ አንድ ሰዓት አካባቢ በድንገተኛ የመኪና አደጋ ማረፋቸው ተሰምቷል። በትላንትና ሁለት ግንቦት 6 ቀን 2017 ከቀኑ በ9 ሰዓት ላይ ቅብራቸው በሞጆ ስላሴ ቤተክርስቲያንም ተፈጽሟል። የወርቅነህ ገበየሁ ልጅ ሰርግ ግለሰቦችን ለሁለት ከፍሎ ያከራከረ ጉዳይ ነው። ከሁሉም በላይ ሰውን ያስገረመው ደግሞ ከባለ ሀብቶች ገንዘብ ለእጅ መንሻ ተሰጥቷል መባሉ ነው። ለወርቅነህ ገበየሁ ሰርግ ዝቅተኛ 200 ሺህ ብር ከፍተኛው ደግሞ 20 ሚሊዮን እና ከዛ በላይ የሆነ የእጅ መንሻ ከባለ ሀብቶች እየተሰጠ ነበር። ይህ ከባለ ሀብቶች በግፍ የተሰበሰበው ገንዘብ ግን መርዶን ያመጣ ሆኗል። በህዝብ ዘንድ የተጠለጠለው ውዱ ሰርግ ሀዘንን አስከትሏል። የወርቅነህ ገበየሁ ልጅ ሰርግና የጀኔራሎቹ ሰርግ በተከታታይ ቀናት ውስጥ መሆኑ ደግሞ የብዙዎችን ቀልብ እንዲስብ ምክንያት ሆኗል። አንድ አስተያየት ሰጪ ወርቅነህ ገበየው ልጅ ሰርጉ ብዙ ማነጋገር የለበትም ባይ ነው። በሌላ በኩል ደግሞ በዚህ የኑሮ ውድነት መከራውን እየበላ ባለ ህዝብ ላይ ውድ ሰርግ መሰረግ እና ሰርጉን እዩልኝ ማለት ግብዝነትና ጥጋቤ የተቀላቀለበት እብሪተኝነት ነው በማለት እየተናገሩም አሉ። ግማሹ ወርቅነህ ገበየው እንኳን ደስ ያለህን በል ሲል፣ ግማሹ ደግሞ ጥጋብ የተቀላቀለበት ሰርግ መመልከት አንፈልግም እያለ በሁለት ቡድን ተከፍሎ ህዝብ አስተያየት ሲሰጥ ነበር። የወርቅነ ገበየሁ ልጅ ሰርግ ላይ ቲክቶክ ላይ በተለቀቁት ቪዲዮዎች እዚህም ብዙ ቦታ በኮሜንት ትችት እያየው ነበር ያለች አንድ አስተያየት ሰጪ ስንት ድሃ ባለበት ሀገር ሰው ሁሉ በርቶ ማደር ባቃተው ዘመን እንዲህ መደገስ በህዝብ ብር ምናምን ምናምን ማለት አያስፈልግም ስትል አስተያየቷን ሰጥታለች። ሲጀመር የወርቅነህ ገበየሁ ልጅ ባይሆን ራሱ ሙሽሮቹ ፓይለት ናቸው፣ እሱም ፓይለት ነው፣ እሷም ፓይለት ነች። ይሄንን ድግስ መደገስ አያቅታቸውም ነበር። ሲቀጥል ሰው በደስታው ቀን ጥሩ መመኘት እንኳን ባንችል ዝም ማለት ማንን ገደለ? ሁለቱም በሁሉም ነገር በጣም የሚመጣጠኑ ጥንዶች ናቸው ካገቡ አይቀር እንደነሱ ነው በማለት አስተያየት ሰጥታለች። ሌላው ዘጋቢ ደግሞ በወርቅነህ ገበየው ሰርግ ላይ የታየውን ክስተት እንዲህ ሲል ዘግቦታል። ከሰሞኑ የሶስት ሚሊዮን ብር ሰርግ ጦርነት እንደ ገቢ ምንጭ በሚጠቀሙበት ጀነራል ልጆች መደገሱን ሰምተናል። ዛሬ የሚሰረገው የወርቅነህ ገበየው ልጅ ሰርግ ደግሞ አለ እያንዳንዱ ባለሀብት የጥሪ ወረቀት የደረሰው ወደ ወርቅ ነገበየው ባለቤት ወይም ወደ ሙሽራው አካውንት ዝቅተኛ ሁለት መቶ ሺህ ብር ያስገባል። የዚህ ሰርግ አስተባባሪ ባለሀብቱ ጌቱ ገለቱ ናቸው የሚለው ዘጋቢው፣ የሚገርመው ነገር አንዱ ባለሀብት የጥሪ ወረቀት ሳይደርሰው ይቀራል። ነገሩ አስደንግጦት በቃ ተበላው ብሎ ከሌሎች ባለሀብቶች የወርቅ ነገበየው ባለቤት አካውንትን ጠይቆ ሁለት ሚሊዮን ብር አስገብቷል። ባለሀብቱ እየተበደረ ሁሉ ወደ ሰርጉ አካውንት እጅ መንሻ እያስገባ ነው በማለት ዘጋቢው ስለ ሰርጉ ስነ ሥርዓት ተናግሮም ነበር። በወርቅነህ ገበየው ቅንጡ ሰርግ የተደነቀው አንድ አስተያየት ሰጪ ደግሞ እንዲህ ብሏል። በኑሮ ውድነት ቆዳችን እስኪገፈፍ እየፎከትን፣ ሰውነታችን ከዕለት ወደ ዕለት እየከሳ የለበስነው ልብስ እየሰፋን፣ በቀን አንድ ጊዜ ለመብላት ወሽመጣችን እየተበጠሰ በስልካችን የምንመለከተውና የሚያሳስበን ጉዳይ ግን ሌላ ነው። የሌላ ሰው ሰርግ ያስጨንቀናል። የወርቅነህ ገበየሁ ልጅ ሰርግ እንዴት እምር ያለ ነው እያልን እንብሰከሰካለን። የእነርሱን ሰርግ ወይ አልበላን ወይ አላጀብን በማያገባን ነገር ያሳስበናል። አስቂኝ ፍጡራን ነን። ከዚህ የሕክምና ባለሙያዎች የደሞዝ ጥያቄ ሲነሳ ለማጥላላት ወገባችንን በስድብ መቀነት ሸብ አድርገን እንመጣለን። ለሐኪም ደሞዝ ምኑ ነው ወታደር ውስጥ ጠይቋል የሚል ጥያቄ የማይገናኝ ንጽጽር እናነሳለን። ሐኪሞች ከሰማይ መና እየወረደላቸው ይኖሩ ይመስል ጥያቄያቸውን እናቃልለዋለን። ብቻ አስተሳሰባችን የተናከረ ነው። ለማያገባን ሰርግ ላልተጠራ ነው ድግስ የምንብሰከሰጉዶች ለሀኪሞች ለሐኪሞች፣ የመኖርና ያለመኖር ጥያቄ ምን ነው ፊታችን ጠቆረ። ፍየል ወዲህ ቅዝምዝም ወዲያ ነው የሆንን ሰዎች ነን በማለት የራሱን አስተያየት ሰጥቷል። ወርቅነ ገበየው እድ ላይ ሁሌም የሚያስቀምጠኝ በሚያቃጥለው በኩል ነው እያለ ነው። አንድ የወርቅ ነገበየው የቅርብ ሰው ደግሞ ስለ ወርቅ ነገበየው ይህንን ከትቧል። ሎቃው ወርቅ ነገበየው ከማንም ጋር በየትኛውም ደረጃ ሊኗኗሩ እንደሚችሉ በቅርበት የማየት እድል ነበረኝ። ቀደም ባለው ዘመን የሩቅ ሰላምታ የነበረን ቢሆንም ከወርቅነ ገበየው ጋር በቅርበት የመተዋወቅ እድሉን ያገኘነው በወረሃ ሰኔ 2003 ዓ ም ላይ ነበር የተዋወቅ ነው ሁለታችንም ሳሊ ተምረት አካባቢ ይገኝ በነበረው በሻሌ ሆቴል ጀሞ ቤት ውስጥ ስፖርት በምንሰራበት ወቅት ነበር። ከእርሳቸው ጋር አቶ ካሳ ተክለ ብርሃንም አብረውን ይሰሩ ነበር። አቶ ወርቅነህ ገበየው ቀለል ያሉ ፈገግታ ከገጻቸው ላይ የማይጠፋ ጨዋታ አዋቂና ሳቂተኛ ሰው ናቸው። ይህን ሁኔታቸውን ብዙዎች ፖለቲከኛ ናቸው ወይም ባለስልጣን ናቸው ብለው አይሸሿቸውም። ይልቁንም ዘና ባለ ስሜት እንዲቀርቧቸው አድርጓቸዋል። በስፖርት ቤቱ ረቡዕ፣ ሐሙስና ዓርብ ከስፖርቱ በተጨማሪ ስቲምና ሳውና ስለምንጠቀም ተቀራርቦ ለማውራትና ለመጫወት ማለፊያ ዕድል ፈጥሮልናል። አንድ ቀን ረቡዕ ይመስለኛል፣ በአካላዊ እንቅስቃሴ በኋላ ስቲም ቦክስ ውስጥ ተገናኘን። እኔ ሙልጌታ ጸጋዬና አንድ ሌላ ሰው ቀድመን ነበር የገባ ነው። በእኛ በአካል በምንም ግዙፍ የሆኑት ካሳ ተክለ ብርሃንና ወርቅነህ ገበየሁ ተቀላቀሉን። ካሳ እኔ በተቀመጥኩበት በኩል ሲቀመጡ ወርቅነህ በእኛ ተቃራኒ ከሌሎች ሁለት ሰዎች ጋር ተቀመጡ። እስቲም ቦክሷ ስድስት ሰው ብቻ የምትይዝ ጠባብ በመሆኗ ሁለቱ ግዙፋን ሲገቡባት ጥቅ ብላለች። ወርቅነህ የተቀመጡት እስቲሙ በሚብለቀለቅበት ጥግ ላይ ስለነበር ወላፈኑ እየገረፈ ሲያስቸግራቸው እግራቸውን ለማሸሽ እየሞከሩ የተለመደውን ሳቃቸውን በማስቀደም እድሌን ሁሌም የሚያስቀምጠኝ በሚያቃጥለው ነው በኩል በማለት አስፈገጉን። ከዚያ ጊዜ ትንሽ ቀደም ብሎ አቶ ወርቅነህ ገበየው የፌዴራል ፖሊስ ኮሚሽን ኮሚሽነር እንደነበሩ ልብ ይላል። ወርቅነህ ገበየው ብዙም የማያካብዱ ቀለል ያሉና በተፈጥሮ ጭምር የዲፕሎማሲ ምስጢር በደንብ የገባቸው ሹም ይመስሉኛል። ይህን ትውስታ ከአሮጌ ካዝና ያስመዘዘኝ ከሳምንት በፊት የልጃቸውን ዓለም ማየታቸው ነው እና እንኳንም ደስ ያሉት የዓለም የሲሳይ ጋብቻ ይሁን የሚል መልካም ምኞቴን ለማድረስ ነው ሲል አንድ የወርቅነህ ገበየው አድናቂ አስተያየቱን ሰጥቷል።